በያላችሁበት ጸጋ ይብዛላችሁ ቅዱሳን። ይሄ መጽሐፍ ቅዱስ ንባብ ጉዟችን ነው። ዛሬ 86ኛ ቀናችን ላይ ደርሰናል። መስከረም 1፣ ዘፍጥረት 1፣ ጳጉሜ 5፣ ራእይ 22 የሚለው ጉዟችን ነው። ዛሬ በ86ኛ ቀናችን የምናነባው አንደኛ ሳሙኤል መጽሐፍን ከምዕራፍ 28 ጀምረን እስከ መጨረሻው እስከ ምዕራፍ 31 ድረስ ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። አንደኛ ሳሙኤል ምዕራፍ 28። እንዲህም ሆነ በዚያ ወራት ከእስራኤል ጋር ይዋጉ ዘንድ ፍልስጤማውያን ጭፍሮቻቸውን ለሰልፍ ሰበሰቡ። አንኩስም ዳዊትን አንተና ሰዎች ከኔ ጋር ወደ ሰልፍ እንድትወጡ በእርግጥ ወቅ አለው። ዳዊትም አንኩስን አሁን ባሪያህ የሚያደርገውን ታያለህ አለው። አንኩስም ዳዊትን እንግዲህ በዘመኑ ሁሉ ራሴን ጠባቂ አደርግሃለው አለው። ሳሙኤል ግን ሞቶ ነበረ፣ እስራኤልም ሁሉ አልቅሰውለት ነበረ፣ በከተማውም በአርማቴም ቀብረውት ነበረ። ሳኦልም መናፍስ ጠሪዎችና ጠንቋዮችን ከምድር አጥፍቶ ነበረ። ፍልስጤማውያንም ተሰብስበው መጡ፣ በሱነምም ሰፈሩ። ሳኦልም እስራኤልን ሁሉ ሰበሰበ፣ በጊልቦአም ሰፈሩ። ሳኦልም ፍልስጤማውያንን ጭፍራ ባየ ጊዜ ፈራ፣ ልቡም እጅግ ተንቀጠቀጠ። ሳኦልም እግዚአብሔርን ጠየቀ፣ እግዚአብሔርን በሕልም ወይም በኡሪም ወይም በነቢያት አልመለሰለትም። ሳኦልም ባሪያዎቹን ወደ እርሷ ሄጄ ጠይቅ ዘንድ መናፍስትን የምትጠራ ሴት ፈልጉልኝ አላቸው። ባሪያዎቹም እነሆ መናፍስትን የምትጠራ አንዲት ሴት በአይንዶር አለች አሉት። ሳኦልም መልኩን ለውጦ ሌላ ልብስም ለብሶ ሄደ። ሁለትም ሰዎች ከእርሱ ጋር ነበሩ። በሌሊትም ወደ ሴቲቱ መጡ። እርሱም እባክሽ በመናፍስት ታሟርችልኝ የምልሽን አስንሽልኝ አላት። ሴቲቱም እነሆ መናፍስት ጠሪዎችንና ጠንቋዮችን ከምድር እንዳጠፋ ሳኦል ያደረገውን ታውቃለህ። ስለምን እኔን ለማስገደል ወጥመድ ለነፍሴ ታደርጋለህ? አለችው ሳኦልም ያው እግዚአብሔርን በዚህ ነገር ቅጣት አያገኝሽም ብሎ በእግዚአብሔር ማለላት። ሴቲቱም ማንን ላስነሳልህ አለች። እርሱም ሳሙኤልን አስነሽልኝ አለ። ሴቲቱም ሳሙኤልን ባየች ጊዜ በታላቅ ድምፅ ጮኸች። ሴቲቱም ሳኦልን አንተ ሳኦል ስትሆን ለምን አታለልከኝ ብላ ተናገረችው። ንጉሡም አትፍሪ፣ ያየሽው ምንድን ነው አላት። ሴቲቱም ሳኦልን አማልክት ከምድር ሲወጡ አየሁ አለችው። እርሱም መልኩ ምን አይነት ነው አላት። እርሱም ሽማግሌ የሆነ ሰው ወጣ፣ መጎናጸፊያም ተጎናጽፎአል። አለች። ሳኦልም ሳሙኤል እንደሆነ አወቀ። በፊቱም ተጎነበሰ፣ በምድርም ላይ እጅ ነሳ ሳሙኤልም ሳኦልን ለምን አወክኸኝ ለምንስ አስነሳኸኝ አለው ሳኦልም እጅግ ተጨንቅ ያለው እግዚአብሔር ከኔ ርቋል በነቢያት ወይም በህልም አልመለሰልኝም ስለዚህ የማደርገውን ታስታውቀኝ ዘንድ ጠራው አለው ሳሙኤልም አለ እግዚአብሔር ከራቀህ ጠላትም ከሆነህ ለምን ትጠይቀኛለህ እግዚአብሔር በቃሌ እንደተናገረ አድርጓል እግዚአብሔር መንግስትህን ከእጅህ ነጥቆ ለጎረቤተ ለዳዊት ሰጥቶታል የእግዚአብሔርን ቃል አልሰማህምና በአማሌቅ ላይ ታላቅ የሆነው ቁጣውን አላደረክምና፣ ስለዚህ ዛሬ እግዚአብሔር ይህን ነገር አድርጎብሃል። እግዚአብሔርም እስራኤልን ከአንተ ጋር በፍልስጤማውያን እጅ አሳልፎ ይሰጣል። ነገም አንተና ልጆችህ ከኔ ጋር ትሆናላችሁ። እግዚአብሔርም የእስራኤልን ጭፍራ ደግሞ በፍልስጤማውያን እጅ አሳልፎ ይሰጣል። ሳኦልም በዚያን ጊዜ በቁመቱ ሙሉ በምድር ላይ ወደቀ፣ ከሳሙኤልም ቃል የተነሳ እጅግ ፈራ። በዚያም ቀን ሁሉ በዚያም ሌሊት ሁሉ እንጀራ አልበላምና ኃይል አልቀረለትም። ሴቱም ወደ ሳኦል መጣ፣ እጅግም ደንግጦ እንደነበረ አይታ፣ ነሆኔ ባሪያ ቃልህን ሰማው፣ ነፍሴንም በእጅ ጣልኩ፣ የነገርከኝንም ቃል ሰማው። አሁን እንግዲህ አንተ ደግሞ የባሪያን ቃል እንድትሰማ ለምንሃለሁ፣ በፊትህም ቁራሽ እንጀራ ላኖርልህ፣ በመንገድህም ስትሄድ ተበረታ ዘንድ ብል አለችው። እርሱ ግን አልበላም ብሎ እምቢ አለ። ነገር ግን ባሪያዎቹና ሴቲቱ አስገደዱት፣ ቃላቸውን ሰማ። ከምድርም ተነስቶ በአልጋ ላይ ተቀመጠ። ለሴቲቱም ማለፊያን ቦሳ ነበራትና ፈጥና አረደችው። ዱቄቱንም ወስዳ ለወሰችው፣ ቂጣም እንጀራ አድርጋ አጋገረችው። በሳኦልና በባሪያዎቹ ፊት አቀረበችው። በልተውም ሄዱ፣ በዚያም ሌሊት ሄዱ። አንደኛ ሳሙኤል ምዕራፍ 29 ፍልስጤማውያንም ጭፍሮቻቸውን ሁሉ ወደ አፌቅ ሰበሰቡ። እስራኤላውያንም በኢዝራኤል ባለው ውሃ ምንጭ አጠገብ ሰፈሩ። የፍልስጤማውያንም አለቆች በመቶ በመቶ በሺ በሺ እየሆኑ ያልፉ ነበር። ዳዊትና ሰዎቹም ከአንኩስ ጋር በኋለኛው ጭፍራ በኩል ያልፉ ነበር። የፍልስጤማውያን አለቆች እነዚህ ዕብራውያን በዚህ ምን ያደርጋሉ አሉ። አንኩስም የፍልስጤማውያንን አለቆች ይህ የእስራኤል ንጉሥ የሳውል ባሪያ ዳዊት አይደለምን? እርሱም በነዚህ ቀኖች፣ በነዚህ ዓመታት ከኔ ጋር ነበረ። ወደ እኔም ከተጠጋበት ቀን ጀምሮ እስከዛሬ ድረስ ምንም አላገኘውበትም አላቸው። የፍልስጤማውያን አለቆች ግን ተቆጥተው ይህ ሰው ባስቀመጥከው ስፍራ ይቀመጥ ዘንድ ይመለስ፣ በሰልፍ ውስጥ ጠላት እንዳይሆነን ከእኛ ጋር ወደ ሰልፍ አይውረድ። ከጌታው ጋር በምን ይታረቃል? የእነዚህን ሰዎች ራስ በመቁረጥ አይደለምን? ወይስ ሴቶች ሳኦል ሺህ ገደለ፣ ዳዊት እልፍ ገደለ ብለው በዘፈን የዘመሩለት ይህ ዳዊት አይደለምን? አሉት። አንኩስም ዳዊትን ጠርቶ ሕያው እግዚአብሔርን፣ አንተ ቅን ነህ ከኔም ጋር በጭፍራው በኩል መውጣትህና መግባትህ በፊቴ መልካም ነው። ወደ እኔም ከመጣህ ጀምሮ እስከዛሬ ድረስ አንዳች ክፋት አላገኘው ብህም። ነገር ግን በአለቆች ዘንድ አልተወደድክም። አሁንም ተመልከት በደህና ሂድ፣ በፍልስጤማውያንም አለቆች ዓይን ክፋትን አታድርግ አለው። ዳዊትም አንኩስን ምን አድርጌያለሁ? ሄጄስ ከጌታ ከንጉሱ ጠላቶች ጋር እንዳልዋጋ በፊትህ ከተቀመጥኩበት ጀምሬ እስከ ዛሬ ድረስ በእኔ በባሪያ ምን አግኝተህብኛል? አለው። አንኩስም መልሶ ዳዊትን እንደ አምላክ መልእክተኛ በአይኔ ፊት መልካም እንደሆንክ አውቃለሁ። ነገር ግን የፍልስጤማውያን አለቆች ከእኛ ጋር ወደ ሰልፍ አይወጣም አሉ። አሁንም አንተ ከአንተም ጋር የመጡ የጌታ ባሪያዎች ማልዳችሁ ተነሱ። ሲነጋም ተነስታችሁ ሂዱ አለው። ዳዊትና ሰዎቹ ማልደው ይሄዱ ዘንድ ወደ ፍልስጤማውያን ሀገር ይመለሱ ዘንድ ተነሱ። ፍልስጤማውያንም ወደ ኢዝራኤል ወጡ። አንደኛ ሳሙኤል ምዕራፍ ሰላሳ እንዲህም ሆነ ዳዊትና ሰዎቹ በሶስተኛው ቀን ወደ ፂግላግ በመጡ ጊዜ አማሌቃውያን በደቡብ ሀገርና በፂግላግ ላይ ዘምተው ነበረ። ፂግላግንም መጥተው በእሳት አቃጥለዋት ነበረ። ሴቶቹንና በውስጧ የነበሩትን ሁሉ ከታናሽ እስከ ታላቅ ድረስ ማርከው ነበረ። ሁሉንም ወስደው መንገዳቸውን ሄዱ እንጂ አንድስ እንኳን አልገደሉም ነበረ። ዳዊትና ሰዎቹም ወደ ከተማ በ በመጡ ጊዜ እነሆ በእሳት ተቃጥላ ሚስቶቻቸውም ወንዶችና ሴቶች ልጆቻቸውም ተማርከው አገኙ። ዳዊትም ከእርሱ ጋር የነበሩ ሕዝብ ድምፃቸውን ከፍ አድርገው ለማልቀስ ኃይል እስኪያጡ ድረስ አለቀሱ። የዳዊትም ሁለቱ ሚስቶቹ ኢዝራኤላዊቱ ዋኪናሆም፣ የቀርሜሎሳዊ የናባል ሚስት የነበረችው አቢጊያ ተማርከው ነበረ። ስለ ወንዶችና ስለ ሴቶች ልጆቻቸው የሕዝቡ ልብ ሁሉ ተቆጥቶ ነበርና ሕዝቡ ሊወግሩት ስለተናገሩ ዳዊት እጅግ ተጨነቀ። ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። ዳዊትም የአብሜሌክን ልጅ ካህኑን አብያታር ኤፉዱን አቅርብልኝ አለው። አብያታርም ኤፉዱን ለዳዊት አቀረበለት። ዳዊትም የነዚህን ሰራዊት ፍለጋ ልከተልን አገኛቸዋለውን ብሎ እግዚአብሔርን ጠየቀ። እርሱም ታገኛቸዋለህና ፈጽመህ ምርኮውን ትመልሳለህና ፍለጋቸውን ተከተል ብሎ መለሰለት። ዳዊትም ከእርሱም ጋር የነበሩ ስድስት መቶ ሰዎች ሄዱ። እስከ ቦሶር ወንዝ ድረስም መጡ። ከእነርሱም የቀሩት በዚያ ተቀመጡ። ዳዊትም ከእርሱም ጋር ያሉ አራት መቶ ሰዎች አሳደዱ ። ሁለቱ መቶ ሰዎች ግን የቦሶር ወንዝን መሻገር ደክመዋልና ወደ ኋላ ቀሩ። በበረሃውም ውስጥ አንድ ግብፃዊ አግኝተው ወደ ዳዊት ይዘውት መጡ። እንጀራም ሰጡትና በላ፣ ውሃም አጠጡት። ከበለሱም ጥፍጥፍ ቁራጭና ሁለት የወይን ዘለላ ሰጡት። ሶስት ቀንና ሶስት ሌሊት እንጀራ አልበላም ውሃ አልጠጣም ነበርና፣ በበላ ጊዜ ነፍሱ ወደሱ ተመለሰች። ዳዊትም አንተ የማነ፣ ከወዴት መጣህ? አለው። እርሱም እኔ የአማሪቃዊ ባሪያ ግብፃዊ ብላቴና ነኝ ከሶስት ቀን በፊት ታመሜ ነበርና ጌታዬ ጥሎኝ ሄደ። እኛም በከሊታውያን ደቡብ በይሁዳ ምድር በካሊብ ደቡብ ላይ ዘመትን፣ ሲግላግንም በእሳት አቃጠልናት አለ። ዳዊትም ወደ እነዚያ ሰራዊት ዘንድ ልትመራኝ ትወዳለህን? አለው። እርሱም እንዳትገድለኝ፣ ለጌታዬ እጅ አሳልፈ እንዳትሰጠኝ በአምላክ ማልልኝ እንጂ ወደ እነዚያ ሰራዊት እመራሃለው፣ አለ። ወደ ታችም እንዲወርድ ባደረገው ጊዜ እነሆ ከፍልስጤማውያንና ከይሁዳ ምድር ከወሰዱት ከብዙ ምርኮ የተነሳ በልተው ጠጥተው የበዓል ቀን አድርገው በምድር ሁሉ ላይ ተበትነው ነበረ። ዳዊትም ከማታ ጀምሮ እስከ ማግስቱ ድረስ መታቸው። ከእነርሱም በግመል ተቀምጠው ከሸሹ ከአራት መቶ ጎልማሶች በቀር አንድ ያመለጠ የለም። ዳዊትም አማሌቃውያን የወሰዱትን ሁሉ አስጣላቸው። ሁለቱንም ሚስቶቹን አዳነ። ከወንዶችና ከሴቶች ልጆች ከወሰዱትን ምርኮ ሁሉ ታላቅም ሆነ ታናሽም ሆነ ምንም አልጎደለባቸውም። ዳዊትም ሁሉን አስጣለ። ዳዊትም የበጉንና የላሙን መንጋ ሁሉ ወሰደ ከራሱም ከብት ፊት እየነዳ ይህ የዳዊት ምርኮ ነው አለ። ዳዊትም ደክመው ዳዊትን ይከተሉት ዘንድ ወዳልቻሉ በቦሶር ወንዝ ወዳስቀራቸው ወደ ሁለቱ መቶ ሰዎች መጣ። እነርሱም ዳዊትን ከእርሱ ጋር የነበሩትን ሕዝብ ሊቀበሉ ወጡ። ዳዊትም ወደ ሕዝቡ በቀረበ ጊዜ የደህንነታቸውን ጠየቀ። ከዳዊትም ጋር ከሄዱ ሰዎች ክፉዎችና ምናምንቴዎች ሁሉ እነዚህ ከእኛ ጋር አልመጡምና እየራሳቸው ሚስቶቻቸውና ልጆቻቸውን ይዘው ይሄዱ እንጂ ካስጣልነው ምርኮ ምንም አንሰጣቸውም አሉ። ዳዊትም ወንድሞቼ ሆይ፣ በጠበቀን በእኛ ላይ የመጣውን ጭፍራ በእጃችን አሳልፎ የሰጠን እግዚአብሔር በሰጠን ነገር እንዲህ አታድርጉ። ይህንን ነገር ማን ይሰማችኋል? ነገር ግን የተዋጉትና እቃውን የጠበቁት እድል ፈንታ እኩል ይሆናል፣ አንድነት ይካፈላሉ አለ። ከዚያም ቀን ጀምሮ እስከ ዛሬ ድረስ ይህን ለእስራኤል ስርዓትና ፍርድ አደረገው። ዳዊትም ወደ ጺግላግ በመጣ ጊዜ ለዘመዶቹ ለይሁዳ ሽማግሌዎች እንሆ ከእግዚአብሔር ጠላቶች ምርኮ በረከትን ተቀበሉ ብሎ ከምርኮ ሰደደላቸው፣ በቤቴል ለነበሩ በራሙት በደቡብ ለነበሩ በየቴር ለነበሩ በአሮኤር ለነበሩ በሲፍሞት ለነበሩ በኤሽትሞአ ለነበሩ በቀርሜሎስ ለነበሩ በይረምኤላውያንና በቄናውያን ከተሞች ለነበሩ ለነበሩ በሄርማ ለነበሩ በቦራሳን ለነበሩ በአታክት ለነበሩ በኬብሮን ለነበሩ ዳዊትና ሰዎቹም በተመላለሱበት ስፍራ ለነበሩ ሰዎች ሁሉ ላከ። አንደኛ ሳሙኤል ምዕራፍ 31 ፍልስጤማውያንም ከእስራኤል ጋር ተዋጉ። የእስራኤልም ሰዎች ከፍልስጤማውያን ፊት ሸሹ። ተወግተውም በጊልቦአ ተራራ ላይ ወደቁ። ፍልስጤማውያንም ሳኦልና ልጆቹን በእግር በእግራቸው ተከትለው አባረሯቸው ። ፍልስጤማውያንም የሳኦል ልጆች ዮናታንንና አሚናዳብን ሚልኪሳንንም ገደሉ። ሰልፍም በሳኦል ላይ ጠነከረ፣ ቀስተኞችም አገኙት፣ እርሱም ከቀስተኞቹ የተነሳ እጅግ ተጨነቀ። ሳኦልም ጋሻ ጃግሬውን እነዚህ ቆላፋን መጥተው እንዳይወጉኝና እንዳይሳለቁብኝ ሰይፍህን መዘህ ውጋኝ፤ ጋሻ ጃግሬው ግን እጅግ ፈርቶ ነበርና እምቢ አለ። ሳኦልም ሰይፉን ወስዶ በላዩ ወደቀ። ጋሻ ጃግሬውም ሳኦል እንደሞተ ባየ ጊዜ እርሱ ደግሞ በሰይፉ ላይ ወደቀ፣ ከእርሱም ጋር ሞተ። በዚያም ቀን ሳኦል ሶስት ልጆቹ ጋሻ ጃግሬውም ሰ ሙሉ ሁሉ በአንድ ላይ ሞቱ። በሸለቆው ማዶና በዮርዳኖስ ማዶ የነበሩ እስራኤላውያን የእስራኤል ሰዎች እንደ ሸሹ፣ ሳኦልና ልጆቹ እንደ ሞቱ ባዩ ጊዜ ከተሞቹን ለቀው ሸሹ። ፍልስጤማውያንም መጥተው ተቀመጡባቸው። በማግስቱም ፍልስጤማውያን የሞቱትን ለመግፈፍ በመጡ ጊዜ ሳኦልና ሶስቱ ልጆቹ በጊልቦአ ተራራ ላይ ወድቀው አገኟቸው። የሳኦልንም ራስ ቆርጠው የጦር እቃውን ገፈው ለጣዖታቱ መቅደስ ለህዝቡ የምስራች ይሰጥ ዘንድ ወደ ፍልስጤማውያን አገር ሁሉ ሰደዱ። የጦር እቃውንም በአስታሮት መቅደስ ውስጥ አኖሩት። ሬሳውንም በቤትሳን ቅጥር ላይ አንጠለጠሉት። ፍልስጤማውያንም በሳኦል ላይ ያደረጉትን የኢያቢስ ገላአድ ሰዎች በሰሙ ጊዜ ጀግኖች ሰዎች ሁሉ ተነስተው ሌሊቱን ሁሉ ሄዱ። የሳኦልንም ሬሳ የልጆቹንም ሬሳ ከቤትሳን ቅጥር ላይ አወረዱ። ወደ ኢያቢስም መጡ። በዚያም አቃጠሉት። አጥንታቸውንም ወሰዱ። በኢያቢስም ባለው በአጣጡ ዛፍ በታች ቀበሩት። ሰባት ቀንም ጾሙ። የአንደኛ ሳሙኤልን መጽሐፍ እንደዚህ ያጠናቀናል። ደግሞ በየምሽቱ በኢትዮጵያ ሰዓት አቆጣጠር ሶስት ሰዓት ላይ በቲክቶክ እና ቴሌግራም የቀጥታ ስርጭት ስለምናጠና እዛ መጥታችሁ እንድታጠኑ ጋብዛችኋለሁኝ። ጸጋ ይብዛላችሁ።